ወውእቱ ነሳ ደዌነ ወጾረ ሕማመነ፣ እሱ የእኛን ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። መጽሐፈ ኢሳይያስ ምዕራፍ 53 ላይ ያለው ቃል ነው። ሰሙነ ሕማማት ላይ ስንገኝ ዛሬ ሰሙነ ሕማማት ዕለተ ረቡዕ ነው። በዚህ ዕለት ቤተ ክርስቲያናችን በእያንዳንዱ ቀን እንደምታስተምረው አስተምሮ ሶስት አበይት ክንውኖች የተከናወኑበት ነው። አንደኛው አይሁድ የመጨረሻ ምክራቸውን የጨረሱበት ክርስቶስን አሳልፈው በመስጠት ምክራቸውን የፈጸሙበት ዕለት ነው። ሁለተኛው ይሁዳ ክርስቶስን አሳልፈው ለመስጠት በሰላሳ ብር የተስማማበት ዕለት ሲሆን በሶስተኛ ደረጃ ማርያም ባለሽቷዋ ውድ የሆነ ሽተዋን ገዝታ በጌታ እግር ስር እየተንከባለለች ሽቶ ከእንዋ ጋር ቀላቅላ እግሩን ያጠበችበትና ኃጢአቷ ተረግፎላት በሰላም የገባችበት ነው። እነዚህ ሦስት ክንውኖችን ስንመለከት እንግዲህ በተለይም በይሁዳና በማርያም ያለውን ስንመለከት ዓለም ሁልጊዜ ሁለት ነገር አላት። ክፉ ሰው አለ፣ በጎ ሰው አለ፣ መልካም ሰው አለ፣ መጥፎ ሰው አለ፣ መልካምነት አለ፣ መጥፎነት አለ። ይህም የሚሆንበት ምክንያት በሁለት መናፍስት ስለምትገኝ ነው። ዓለማችን በሁለት መናፍስት የምትመራ ናት። ዓለማችን አንዱ ቅዱሱ የእግዚአብሔር መንፈስ ወደ መልካምነት ወደ እውነት ሁሉ የሚመራው መንፈስ ሲሆን፣ ሌላኛው ክፉ መንፈስ ደግሞ የዲያብሎስ መንፈስ ወደ መጥፎነት፣ ወደ ክፋት፣ ወደ ተንኮል፣ ወደ መጠፋፋት፣ ወደ ጥላቻ፣ ወደ መገዳደል የሚያመራ መንፈስ ስለሆነ ነው። ዛሬ ማርያም ውድ ነገርን ፈልጋ ውድ የሆነውን ነገሯን አፍስሳ ውድ ነገሯን አግኝታ የቀድሞ ማንነቷ ከህብረተሰቡ የተለየችበት የምትነቀፍበት ታሪኳን ቀይራ ወደ ቤቷ ስትገባ ይሄ መልካምነት ነገር ነው። ልንማረው የሚገባ ነገር ነው። ይሁዳ ግን ያለውን እድሉን መጠቀም ትቶ የገዛ ጌታውን በትንሽ ብር የሸጠበትና እሩም ተበትኖ እሱም ራሱን እንዲያጠፋ የሆነበትን ነው የምንማረውና በዚህ ዕለት መልካምነትን ከማሰብ አንጻር በጎነትን ከማሰብ አንጻር የማርያም ህይወት ምሳሌያችን ነው የክርስቶስ መገለጥ ማንነታችን ለመቀየር ለማደስ ስለሆነ ማንነቷን ቀይራ ማንነቷን አድሳ ወደ ቤቷ ተመልሳለች የክርስቶስን መከራ መስቀል ለእኛ የዋለውን ውለታ እያሰብን በዚህ ሰሞን እንዲሁ ለብርሃነ ትንሣኤው ደግሞ በሰላም በጤና እንዲያደርስን የአምላካችን ቅዱስ ፈቃዱ ይሆንልን አሜን